ያለውን እምብርት ዳሌ ምናምን ሆድ እዚህ ጋር እኮ የዘነጀነ እኮ ነው። አንድ ሰው የሆነ እንደ ጅንጀና እንትን እኮ ነው። ላሳይ ደግሞ ከዚህ ባሳሁን ላሳይ፣ እዚሁ ላይ ምዕራፍ አምስት ላይ ደግሞ ላሳይ። እኔ ተኝቻለሁ አሁን እነዚህ ሲጀናጀኑ የነበሩት ማለት ነው። እንዲህ ነው። እኔ ተኝቻለሁ፣ ልቤ ግን ነቅተዋል። የውዴ ቃል ነው። እርሱም ደጁን ይመታል። እቴ ወዳጄ እርግቤ መደምደሚያ ይሆይ፣ በራሴ ጠል በቄንዳ ላይም የሌሊት ነጠብጣብ ሞልቶበታል። ና ለት የሌሊት ነጠብጣብ ሞልቶበታል። እሺ ቀሚሴን አወለቅ፣ እንዴት ለብሰዋለሁ? እግሬን ታጠብኩ፣ እንዴት አሳድፈዋለሁ? ውዴ ደጁን በቀዳ እጁን በቀዳ አንጀቴም ስለሱ ታወከ። ለውዴ ይከፍትለት ዘንድ ተነሳው። እጆቼ በደጁ አዲስ ጊዳ ነው መጽሐፍ ቅዱስ ላይ ነው እ ወዳጅ ምን ሆነ ነው? መጽሐፍ ቅዱስ ቅዱስ የሆነው መጽሐፉ ላይ ነው ያለው። ማሌ ማሌ ዘሰለሙ ታይፕ ነው፣ ወርድ ነው፣ ኤዲት አድርጎት ነው እንዳትሉ፣ መጽሐፍ ቅዱስ በእጁ ይዞ እያሳየን ነው አለ። ጀስት ያለ ነገር እኮ ይሄ። ሂድ አንብብ በለህ ሆና ምዝንዘላለፈሰው ሪያልቲ ነው እያሳየን ያለው። ሰውየው ገባቸው አለ ሚዳን ክፈቱ፣ እናንተም ክፈቱና ሚዳችሁን እዩት። እሱ እኳ ሻ እጅ አስተው ዋሻ ነው። ለምን ዋሻለሁ ለምን ለምን ብዬ ዋሻለሁ? ያው እያሳየው አደለ። ጠቅሱን ያዝ ጠቅሱን ያዝ ጠቅሱን ያዝ ጠቅሱን ያዝ፣ ልስተ ጠቅሶቹን ያዝ። ለምን ዋሻለሁ? ምንም የሚያስዋሻኝ ነገር የለም

እጆቼ በደጁ መወርወሪያ ላይ ከርቤን አፈሰሱ አለ። ልባርግ ቀሚስ ወልቋል፣ ለሊት ነው የተመጣው። ልባርግ እጁ በቀዳዳ ተሰዷል። ከዛ ደግሞ ለውደ ከፍት ለዘንድ ለዘን ተነጻ እጆቼን በመወርወሪያ ላይ ከርቤን አፈሰሱ ላይ እንዴት ነው ጣቶቼ ፈሳሹን ከርቤ አንጠባጠቡ ምናምን እንዴ በጣም ነው የሚከብደው ይላል። በጣም በጣም ከባድ በጣም በጣም ይከብዳል። እና ይሄ እኔ አምላክ ቃል ነው ብዬ ይህን ልቀበለው አልችልም። ይቅርታ አርግልኝና ማለት ነው ወዳጅ ያልተጻፈ አላነበረም ያ ይሄ እሪል ነገር ነው ለምኖታ ነገር እያየ ነው ነው እኛ ምና ጀስት ይላል። እሺ ትቀበለዋለህ? አሁን አንተ ይህንን እንደ አምላክ ቃል ትቀበላለህ? እኔ ለምሳሌ ኦርቶዶክስ ነኝ፣ ግን ጀስት የተጻፈ ነገርም ሳይሆን ያው መቼ መጽሐፍ ቅዱስ ሁላችን ጋር ይኖራል የሚነገርን ነው የምናዳምጠው። ግን እንደዚህ አይነት እንትን ደግሞ በዛ አንተ ብቻ አይደለም። ከዚህም በፊት የሆነ ሰው ቤት ጋር እንደዚህ ሲናገር ነበር እና ጀስት ሪያሊቲ የባሰ ነገር ላሳየስ? ቆይ የባሰ ነገር ላሳየስ? አሁን ይህንን ትቀበላለህ? በእውነቱ በእውነቱ ይህን ትቀበለዋለህ? እስቲ አሁን ምን እንዳለ ተመልከት። ስንክሳር ዘወርኀ ኅዳር

ይሄ መጽሐፍ ቅዱስ ላይ አሁን የማሳየ መጽሐፍ ቅዱስ ላይ አይደለም፣ ግን የኦርቶዶክስ መጽሐፍ አለ። ምን ላይ ነው ኦሪት? ስንት ቆይ የቀደሙ ነው ወይስ ይሄ ነው? አይ የቀደሙ አግኝቻው አለ። እሺ ይሄኛው የኦርቶዶክስ መጽሐፍ ነው። እሺ የኦርቶዶክስ መጽሐፍ ላይ ነው ስንክሳር፣ ዘወራ ህዳር 26 ላይ፣ ከዚህ በኋላ መድኃኒታችን አፉን ሶስት ጊዜ ሳሙ ይላል። አንተ ገባም? እሺ መድኃኒታችን አፉን ሶስት ጊዜ ሳመውማ ማ ኢየሱስ ማለት ነው፣ ሰውየውን በዚያም ጊዜ ከፍቅሩ ጣም ብዛት የተነሳ ነፍሱ ከስጋው ተለየች። ጌታችንም ተቀብሎ አቅፎ ከሱ ጋር አሳደራት። ኧረ እዚያ ጋር ኦርቶዶክስ ስትሆን ማለት ነው አውቀህበት ግባ ነው። ሙስሊም ኮንክ ደግሞ አውቀህበት ግባ ነው። ኢየሱስ የሰው አፍ ሶስት ጊዜ ይስማል ብለህ ታምናለህ? ወንድ የወንድ አፍ ተቀበሏል? ይሄ ያው መድኃኒታችን አፉን ሶስት ጊዜ ሳመው ይላል። በዚያን ጊዜ ከፍቅሩ ጣዕም የተነሳ ብዛት የተነሳ ነፍሱ ከስጋው ተለየች። ጌታችንም ተቀብሎ አቅፎ ከእሱ ጋር አሳረጋት አለ። ትቀበላለ ኢየሱስ የሰው የወ